ሰላም እንዴት ናችሁ? ዛሬ የምንመለከተው ሁለተኛው የመጣው እና ዘመናዊ ሜትር ለጀማሪ ቴክኒሻሎች ብዙ ጊዜ ቀለል አርጎ መለካት የሚያስችል ሜትር ነው፣ ብዙም ግራ የማይገባ ሜትር። አሁን ይሄ የምናየው እጄ ላይ ያለው ሜትር ራሳችን ሴት የምናደርግለት ሜትር ነው። ራሳችን ሴት ማለት ማክሲመም ሬንጁን ማወቅ አለብን መጀመሪያ ራሱ ማለት ነው። ስለዚህ ትንሽ እውቀት ይፈልጋል። መጀመሪያ ያለንን ኤሌክትሮኒክስ እውቀት ወይም ደግሞ የምንለካው እቃ ምን ያክል ለወጣ ይችላል የሚለውን መተንበይና መገመት አለብን ማለት ነው። ይሄኛው ሜትር ግን ባናውቀውም ብናቀውም ችግር የለም ኤሲ ኤሲ መሆኑን ብቻ ዲሲ ደግሞ ዲሲ መሆኑን ብቻ ካወቅን በቂ ነው ማለት ነው። ስለዚህ ኤሲ ምናደረግንለት ዳዮድሞድ ዳይኦድ ሞድ ማረግንለት ኦም ማረግንለት ኦም ዳይኦድ ሞድና ኮንቲኒቲ ኖርማል ዘ ሴም ናቸው ከዛኛው ሜትር ጋር ግን፣ ኦም ስናረግ ኦሙ ምን ያክል ኦም ሊሆን ይችላል 1000 ኦም ነው ወይ 2000 ኦም ነው ወይ ሚለውን ሬንጁ ማወቅ አለብን ማለት ነው። ገባቸዋ ይሄኛው ሜትር ሴት ማድረግ አለ። ለምሳሌ ቮልቴጅ እንኳን ብንለካ ሁለት ቮልት አለ፣ ሃያ ቮልት አለ፣ ሰባት መቶ ሃምሳ ቮልት አለ፣ አንድ ሺህ ቮልት እያለ ነው የሚሄደው ዲሲ ላይ ማለት ነው። ገባቸዋ። ስለዚህ ማክሲማም አውትፑት የዛኛው ማቴሪያል ወይም የምንለካው ማቴሪያል ምን ያክል ነው የሚለው ማወቅ አለብን። ይሄኛው ሜትር ላይ ግን ማወቅ የለብን። ገባቸዋ። ዲሲ ካደረግን ዲሲ ቮልቴጅ እስከ አንድ ሺህ ቮልቴጅ ድረስ ዝም ብሎ ይለካል ማለት ነው። ለምሳሌ ያክል አሁን ዲሲ አድርጌአለሁ፣ እንለካው ይሄ ባትሪ ቮልቴጅ አለው ወይ ብለን እንመለከት። ይሄ ሊቲየም አዮን ባትሪ ነው። ይሄ ብዙ ጊዜ ስልኮች ውስጥ የሚገኝ ባትሪ ነው። እንደምትመለከቱት ምንም አይነት ቮልቴጅ የለውም። ገባችሁ? ቮልቴጅ የለውም ማለት ነው። ስለዚህ ይሄኛው ምንም ነገር የለውም። ቀጥሎ ያለውን እንመልከት። ቀጥሎ ያለውን ስንመለከት ደግሞ ይሄኛው ቮልቴጅ አለው ወይ የለውም የሚለው ሜትራችንን ዲሲ ላይ አድርገን እንለካ። እንደምታዩት 3.6 ዜሮ ሁለት አለው ማለት ነው። ስለዚህ ቮልቴጁ ለክቶልናል ማለት ነው። ይሄን ያክል ቮልቴጅ ይዟለ ማለት ነው። ይሄኛው ቀጥታ ዲሲ ነው የምናደርገው አረጋ። ከዛ ምን ይነግረናል ሌላ ነገር፣ ደግሞ ፖዚቲቭ እና ፕላሱ የቱ ነው የሚለውንም አብሮ በዛው ይነግረናል ማለት ነው። አሁን እንደምታዩት በቃ ሳቀያየረው ኔጌቲቭ ነበር አይደለ? አሁን ስመልሰው በትክክለኛው ቦታ ላይ ፕላስ እና ኔጌቲቭን አስቀምጠሃል እያለ ነው። ሲቀይረው ግን ኔጌቲቭ ይለኛል ማለት ነው። ገባችኋል። አሁን ይሄኛው ሳምሰንግ ባትሪ እንመልከት። ይሄ ሳምሰንግ ባትሪ ነው። ሲልድ ለሆኑ ስልኮችም እንደዚህ በቀላሉ መለካት እንችላለን ማለት ነው። ስለዚህ ዳርና ዳር ላይ ነው የምናረገው። ዳርና ዳር በምናረግበት ጊዜ ቮልቴጁ ይነግረናል ማለት ነው። ምን ያክል ቮልቴጅ አለው ይሄ ባትሪ? አሁን 3.8 3.828 አለው። ይሄ ማለት ይሄ ባትሪ መነሳትም አያስፈልገውም በቂ ቻርጅ አለው ማለት ነው። ገባችኋል። ስለዚህ አሁን ፕላስ እና ማይነሱ አሁን በትክክለኛ ቦታ ላይ ነው ያረኩት። ፕላሱም ፕላስ ማይነሱ ማይነስ ስለረገጥኩኝ ማለት ነው። ስለዚህ የባትሪ ፖላሪቲም ለይቻለው ማለት ነው። ቀጥሎ ደግሞ የምንመለከተው ኮምፖነንቶች አሉ። ቦርድ ላይ የተለያዩ ኮምፖነንቶች አሉ። መለካት ያለባቸው ኮምፖነንቶች አሉ። ፊዩዞች አሉ፣ ኢንዳክተሮች አሉ። አሁን ኦም ላይ አድርጌ ሬዚስታንስ ልለካ። የዚህኛው ስንት ነው? ዜሮ ነጥብ ዜሮ ሰባት አንድ ኦም ነው ማለት ነው። እና እንዳልኳቸው ኦሙን በዚህ መንገድ ቴስት እናደርጋለን። ይህ ሃምሳ አንድ ኦም ነው። ስለዚህ ኦም መለካት ሬዚስታንስ መለካት በዚህኛው ሜትር በጣም ቀላል ነው ማለት ነው። ቀጥሎ ምንድን ነው የምናየው? ዳይወድ ሞድ ነው። ዳይወድ ሞድ ማለት ዳይወዶችን የምንለካበት ነው። ፕሮባችን እንደዚህ ፕላሱን በፕላስ ማይነሱን በማይነስ ስናደረገው ቁጥር ይሰጠናል። ቀያይረን ደግሞ ስንሰጠው ምንም አይነት ቁጥር አይሰጠንም። ኦኤል ይለናል ማለት ነው። ይህን ካለ ዳዮድ ይሰራል ማለት ነው። እዚህ ጋርም ኤስኤምዲ ዳዮድ አለ እንደምታዩት፣ ስለካው በግራ በኩል ሳደርግ ቁጥር ይሰጠኛል። በዛኛው በኩል ስመልስ ደግሞ ቁጥር አይሰጠኝም። ፕሮቤም በስተክክል በማይነሱ ቦታ ላይ ሳስቀምጥ፣ ፕላሱን ደግሞ በፕላሱ ቦታ ላይ ሳስቀምጥ ቁጥር ይሰጠኛል ማለት ነው። ሌላ በዚሁ በዳዮድ ሞድ እራሱ እንትን መለካት እንችላለን፣ ፊውዝ መለካት እንችላለን፣ ኢንዳክተሮቹን መለካት እንችላለን ማለት ነው። ቀጥሎ ምን እንይመሰላችሁ ኮንቲኒቲ እናደርገው። በኮንቲኒቲ በጣም ብዙ ነገር መለካት እንችላለን፣ መለካት ሳይሆን ማወቅ። ኮንቲኒቲ ከሰጠን ሾርት ነው አይደለም የሚለውን አይደንቲፋይ ማድረግ እንችላለን። እንዲሁም የተለያዩ ኮምፖነንቶች ጥሩ ናቸው አይደሉ የሚለውን እንደዚሁ። እንደምታዩት አሁን ኮንቲኒቲ ቢሰጠኝ ይሄ አይሲ ተቃጥሏል ማለት ነው። እዚህ ላይ ኮንቲኒቲ ቢሰጠኝ ራሱ ካፓሲተሩ ወይ ተበላሽቷል ወይ ደግሞ ሌሎች ኮምፖነንቶች ተበላሽቷል ማለት ነው። ሌላ ኮንቲኒቲ ገመዶች ትክክለኛ ይሰራሉ ወይ አይሰሩም ወይስ ተቋርጧል ወይስ አልተቋረጡም የሚለውን ቼክ የምናደርገው ዊዝን ኮንቲኒቲ ነው ማለት ነው። እንደምትመለከቱት ይሄ ኮንቲኒቲ ይሰጠኛል። ከዛ ቀጥሎ እዚ ጋም ሳረግ ኮንቲኒቲ ይሰጠኛል። ይሄ ገመድ ደርሷል ማለት ነው፣ በአግባቡ ደርሷል ማለት ነው። ዳይወር ሞድ ላይም አድርገን ቴስት ማድረግ እንችላለን። ዳይወር ሞድ ሊስት ነንበሬ 29 ነው። ስለዚህ እዚ ጋር ሰክቼ ስለካ 29 መምጣት አለበት ማለት ነው። 29 30፣ መታ ኦልሞስት ተገናኝቷል ማለት ነው። አንድ ብቻ ነው ሊኪቹ። ስለዚህ በዚህ መንገድ ቴስት እናደርጋለን። ኮንቲኒቲን እንጠቀማለን ማለት ነው። ኮንቲኒቲ በዚህ መልኩ እንጠቀማለን። ቀጥሎ የምትመለከቱት የሌላኛው ገመድ ነው። ይሄኛውስ ገመድ ትክክለኛ ጤነኛ ነው አይደለም የሚለውን በዚሁ መልኩ ቴስት ማድረግ እንችላለን ማለት ነው። ቴስት ስናደረግ ፕሮባችንን አንዱ ላይ አድርገን አንዱ እግር ላይ ወያኛው ወይሄኛው እግር ላይ ቁጥር ይሰጠኛል ማለት ነው። ፕሮቤን ውስጥ ላድርገው እንዲመቸኝ፣ ከዛ ልለካው። እንደምትመለከቱት ቁጥር ሰጥቶኛል ሀምሳን ኮንቲኒቲ እየጮኸ ነው። እንደምትመለከቱት ይሄ ኮንቲኒቲ አለው ዊች ሚንስ ተገናኝቷል፣ ደርሷል ማለት ነው። ገባችኋ? ኮንቲኒት እየጫው ነው ሜትሩ፣ ስለዚህ ደርሷል ማለት ነው። በዚህ መንገድ ቴስት ማድረግ እንችላለን ማለት ነው። ቀጥሎ ያለው ደግሞ የምንመለከተው ካፓሲተር ነው። ካፓሲታንስ ላይ ሜትራችንን እናደርግና ካፓሲተር እለካለን ማለት ነው። ካፓሲተር ሰንት ማይክሮ ፋራርድ እንደሆነ የምንለካበት ነው። ስለዚህ ማይክሮፋራርድ ያሳየናል። ማይነሱን በማይነስ ፕላሱን በፕላስ አድርገን ይሄ ስንት ማይክሮፋራርድ ነው የሚለውን ካፓሲተሩን እንለካለን። ካፓሲተሩ ስንት ነው ነው ዘጠና ስድስት ማይክሮፋራርድ ነው። ይሄኛው መቶ ነው የሚለው እዚህ ጋር። ስለዚህ ጥሩ ነው ያለው ማለት ነው ይዞታ። ይሄኛው ደግሞ ሁለት መቶ ሀያ ቮልት በአራት መቶ ሰባ ማይክሮፋራርድ ነው። ስለዚህ ፕላሱን በፕላስ ማይነሱን በማይነስ አድርግ ስለካው ስንት መምጣት አለበት ማለት ነው እንደምትመለከቱት አራት መቶ አርባ ማይክሮፋራር ስለዚህ 39 ጥሩ ነው ዩዝድ ስለሆነ አዲስ ስላልሆነ ትንሽ ዝቅቢለም የተሻለ ካፓሲተር ነው ማለት ነው ቀጥሎ የምንጠቀመው አምፒር መለካት እንችላለን አምፒር ኤሲ አለ ዲሲ አለ የምንለካበት ካፓሲታንስ አለ ኮንቲኒቲ አለ አሁን ኮንቲኒቲ ላይ መልሼ ደግሞ የበተን ስልክ ቦርዶች ላይ እንዴት አድርገን በኮንቲኒቲ እንደምናቅ ቼክ አረጋችኋለሁ። ሶስቱም እግር ኮንቲኒቲ የሚሰጥ ከሆነ እንደዛው ሾርት ነው ማለት ነው። ከዛ ቀጥሎ ደግሞ እንደዛው አድርገን ሴራሚክ ኤስ ኤም ዲ ካፓስተሮችን እንነካለን። እነሱም ሾርት ካላቸው በሁለቱም ሳይድ ኮንቲኒቲ ይሰጣሉ ማለት ነው። ያ ማለት ሾርት ማለት ነው። ስለዚህ ሜትሩን እንደዚህ አድርገን በቀላሉ መጠቀም እንችላለን። ረዘም ያሉ ቪዲዮዎችን እያንዳንዱን ነገር እንዴት መለካት እንዳለብን በሌላ ቪዲዮ አዘጋጅላቸዋለሁ። ዛሬ አመሰግናለሁ።